ቪዲዮውን ከመጀመራችን በፊት ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ የደወል ምልክቱን ይጫኑ። እሺ ሰላም፣ እንዴት ናችሁ? ሁሉ ሰላም። ዛሬ መጣሁት ያው የብዙ ሰዎች ሀሳብ በሆነው ዊዝድራው ዊዝድራው አሳይ ነው። ዊዝድራው እንዴት ነው የሚደረገው እና ዊዝድራው እንዴት እንደሚደረግ ከመጀመሪያው እስከ መጨረሻው በደንብ አሳያችኋለሁ። ያው አሁን ቀጥታ ወደ ቺሊ እንገባለን ያው ሰብስክራይብ ሼር ላይክ ማድረግ እንዳይረሳ፣ ያው ቻናሉም አዲስ ስለሆነ ለቻናሉም አዲስ የሆናችሁ ሰዎች ያልሆናችሁም ያው ሰብስክራይብ እያደረጋችሁ እያያችሁ ብቻ ሳይሆን እያያችሁ ጥቅሙ ጥቅሙን ብቻ ሳይሆን እኔንም የሚጠቅመኝን ነገር ሰብስክራይብ እና ላይክ እያደረጋችሁ ተባበሩኝ። ያው ቀጥታ ወደ ቺሊ ንግባ። እሺ፣ ይሄ የእኔ የቺሊ ፕሮፋይል የእኔ የቺሊ ፕሮፋይል ለው። እንደውም በዚሁ አጋጣሚ አንድ ነገር ላሳያችሁ፣ ቺሊ ላይ በጣም ብዙ ኢትዮጵያውያን እየሰሩ አይደሉም፣ ግን አንዳንድ ታዋቂ ሰዎችን እዚህ ላይ ይቻለሁ እና ይሄ የእኔ ፕሮፋይል ለው ቡራ ብላችሁ ማግኘት ትችላላችሁ። ይሄ ያው መቶ አርባስምንት ፎሎወር እና እኔ ደግሞ አስራ ሁለት ሰው ላይ ፎሎ አድርጌ ያለሁ ያው ከእነሱ መሀል አንዷን ላሳያችሁ የሀገራችን ታዋቂ ቲክቶከር ከሆነች ከሆኑት መካከል ጃኒ ህይወትች ጋር አለች። ያው እሷን ፕሮፋይል ላሳያችሁ እንዴ! ያው ይሄው እና ያው እዚህ ላይ ሁለት ሺ ፎሎወር አለ። ቪዲዮቿም ደግሞ ቫይራል የወጡ ናቸው። ሶስት መቶ ሺ ሶስት መቶ ሺ ቪው ያሉት ናቸው። እና በዚህ ነገር ላይ ብዙ ኢትዮጵያውያን የሉም። በእርግጥ እስካሁን ያን ያክል አላየሁም። እና ወጥራችሁ ሰርታችሁ በኋላ ላይ ያው ይሄ አፕ ቫይራል ሲያወጣ እንደ ቲክቶክ ነው አሰራሩ። እንዳለ ከዚህ በፊት በለቀቁት ቪዲዮ አይታችኋል። አሰራሩ እዛ ላይ እንዳለው ነው። እና ቪዲዮ በማየት ነው የሚከፍለው እንደ ሌሎቹ ላይቭ በመግባት የለም። እንደ ፖፕ፣ እንደ ኒኪ፣ እንደ ቦሎ ምናምን እንደሚባሉት አፖች ላይቭ በመግባት ሳይሆን በራሳችሁ ይሄን ቪዲዮን እያያችሁ በመሃል በመሃል በሚመጣላችሁ ቦክሷን እየነካችሁ እየወሰዳችሁ መስራት ነው ማለት ነው። እና የዛሬው ቪዲዮችን ጉዳይ ወደ ሆነው አበዛውባችሁ መሰለኝ ወደዛ ወደ ዊዝድራው የሚል ዊዝድራው እንዴት እንደሚደረግ ማለት ነው። ኢርን የምትለዋ ላይ ትገባላችሁ ማለት ነው። ኢርን የምትለዋ ላይ አንዴ ክሊክ ካደረጋችሁ በኋላ እዚች ጋር ዋሌት የምትላልሽ ከላይ እሷ ላይ አንዴ ክሊክ አደርጋላችሁ። ቴሌግራም ኖቲፊኬሽን እሺ። እና እዚች ጋር አንዳንድ ነገር ልበላችሁ አሁን እዚች ጋር ቺሊ የሚባለው ቺሊ የሚባለው ቶከናቸው የነሱ ቺሊ የሚባለው ቶከናቸው በአምስት ዶላር ነው ገበያ ላይ ውሎ ያለው አምስት ዶላር ከ19 ሳንቲም ማለት ነው ሊ የሚባለው ደግሞ አሁን ሊን ያለኝ ሊን ያለኝ አሁን ሊ የሚባለው ደግሞ ሁለት ነጥብ 43 ዩኤስዲቲ ነው የሚሸጠው፣ ዶላር ማለት ነው። እና እዚች ጋር ደግሞ ከስር ያለችው ኢሲ ኮይን የምትባለው እስካሁን እንትን አልወጣም ሊስት አልተደረገም። ገበያ ላይ አለዋለም ማለት ነው። ያው ገበያ ላይ በመዋል ሂደት ላይ ነው። ግን ያው መቼ እንደሚያደርጉት ያው እንደ ሌሎቹ እንደ ታፕ ታፕ አምስተር ኮምባት፣ ምናም እንደሚባሉት እንደነሱ ያው ከሆነ ጊዜ በኋላ መሆኑ አይቀርም። እና ስሩ እና አስቀምጡት። ያው እነዚህ ራሱ ዋጋቸው በጣም አሪፍ ነው ሊሞ ቺሊ ሊሞ ዋጋቸው በጣም አሪፍ ነው። ያው እነዚህን ደግሞ በስንት ሊስት እንደሚያደርጉ ስለማይታወቅ እሱንም ብትሰሩ በጣም አሪፍ ነው ብዬ አስባለሁ። እና አብዛኞቻችሁም ደግሞ በባንክ ዊዝድራው አይሆንም እንዴ ምናምን ብላችሁ ጠይቃችሁኛል። በባንክ ዊዝድራው ሀገራችን ውስጥ እስከዛሬ አልተፈቀደም። በባንክ ዊዝድራው ቺሊ አፕ ላይ ሀገራችን ላይ ቺሊ አፕ ከሀገራችን ባንኮች ጋር ያን ያገር ሪኮመንድ ምናምን ያደረገው ነገር የለም። እና እንደኔ አንድ ሀገር አለ ኢትዮጵያ ውስጥ አፍሪካ ውስጥ ማለት አፍሪካ ውስጥ አንድ ሀገር ላይ ነው በባንክ እየከፈለ ያለው ማለት ነው። ያቺ ናይጄሪያ ነች። ያው ዝች ጋር አመለሼ ላሳያችሁ። ያው ዝች ጋር ሴል ልኝ የምትለዋለች አይደለ? እሷ ላይ ገብቼ ላሳያችሁ። በባንክ የሚከፍል ሀገር ማለት ነው። ቺሊ እሺ፣ ከላይ ያለው ነው ይኸው። እዚች ጋር እንደምታዩት ቱርክ እና ፓኪስታን፣ ፊሊፒን እና ሜክሲኮ፣ አይርላንድ እና ሌሎችም አሉ እና አፍሪካ ሀገራት ላይ አንድ ሀገር ብቻ ነው በባንክ እየከፈለ ያለው እሱም ደግሞ ናይጄሪያ ነች እና ወደ ሀገራችን ያው ወደፊት በባንክ ሊመጣ ይችላል አይታወቅም ያው እስከዛ ድረስ ያው እኛ በቫይናንስም በምንም እያደረግን እንሰራለን ማለት ነው። እሺን ዊዝድሮው እያደረግኩ ላሳያችሁ። ያው ከዚህ በፊት እኔ በተደጋጋሚ ጊዜ ዊዝድሮው አድርጌያለሁ ዊዝድሮው አድርጌያለሁ እቺን ለእናንተ ለማሳየት ነው። አብዛኞቻችሁ ስለጠይቃችሁ ለእናንተ ለማሳየት ስለሆነ ነው ዊዝ ድራው ለማድረግ የፈለግኩት ማለት ነው። እኔ ቀስብ እያወጣለሁ ብዬ ነበረ። የብዙዎቻችሁ ጥያቄ ስለሆነ ነው። እሺ መጀመሪያ ወደ ኢንተርናል ዋሌታችሁ ክሊክ አላችሁ። እቺ ኢንተርናል ዋሌታችሁ አያችሁ ጋ ወደ እሷ ትልቅ እሷ ጋር ተገቡ እና የግዴታ እዚህች ጋ ቢኤንቢ ፊ ሊኖራችሁ ይገባል። ቢኤንቢ ስንት ነው ያለኝ? የሀያ ሳንቲም ዩኤስዲቲ ቢኤንቢ አለኝ ማለት ነው። ያው እሷ ከበቂ በላይ ነች፣ ብዙም ስለማይቆርጥ ቢኤንቢ ላይ ማለት ነው። ራሱን የቻለው ራሱን ችለዋለሁ። ያው እንደምታዩት ዜሮ ነው፣ ሊ ምንም የለም። አሁን ሊ ነው ወደዚህ ምለኮ ስለሆነ ይህ እንደምታዩት ሊ ዜሮ ነው። ወደ ኋላ ተመልሼ ላሳያችሁ ወደ ኢንተርናል ግብቼ ማለት ነው። እሺ ኢንተርናል ሊቶ ከላይ አንዴ ክሊክ ታደርጉና ከዛን ትራንስፈር ትሉታላችሁ። ያ እኔ ሊቶከን ቶከን አሁን ያለኝ 169169 ሊቶከን ወደ አራት ዶላር ነው። ኤክስቼንጅ አራት ዶላር ነው፣ ነጥብ አስራ ሁለት ነው። ኤክስቼንጅ የተደረገ የተቀየረልኝ ማለት ነው። አሁን እኔ ወደ የት ነው የማስተላልፈው ማለት ነው፣ ወደ ባይናንስ ወይም ወደ ተረስት ዋሌት ምናምን ሳይሆን ወደ ኤክስተርናል ወደ ቅድሙ ወደ ኤክስተርናል ዋሌት ነው የማሳልፈው እና ማክስ ልበለው ያለኝን ማለት ነው። ያለኝ እዚህ ጋር ማክስ የምትለዋን አንድ ክሊክ ላድርግና ያለኝን ልበለው። እዚህ ጋር ምን ይለኛል ትራንስፈሪንግ ፊስ ይላል። አፑ 25 ፐርሰንት ፊ ይቆርጣል እያለኝ ነው። እና እዚህ ጋር ከስር ደግሞ ቅድም እንዳሳያቸው ቢኤንቢ ሊኖራቸው ይገባል አልኩም ቢኤንቢ ቢኤንቢ ሊኖራችሁ ይገባል ለፊ እያለ ነው። እና ተስማምቼበታለሁ። 25 ፐርሰንት አፕ ይቆርጣል። እሺ፣ እስከሚፈልግ ድረስ ያው እንደነገርኳችሁ ለእናንተ ለማሳየት ነው ዊዝድሮው እያደረግኩ ያለሁት እንጂ እኔ ከዚህ የተሻለ ገንዘብ አሳልፍ ያለሁ። እሺ፣ ዚች ጋር ዜሮ ነጥብ አርባ ሳንቲም ሊ ቆርጧል አፕ ፊ ብሎኛል። እሺ፣ ብዩ ያለው እና ባይናንስ ቢኤንቢም ደግሞ ሊኖር ይገባል ብሎኛል። ኤክስተርናል ዋሌት ላይ አለኝ። እሺ፣ ኮንፊርም ልበለው ደን ብሎኛል። እሺ እኔ ደን ልበለው እና እሺ ኮንቲኒው ልበለው። አውቶማቲካሊ ከዚህ ላይ ቀንሶታል ማለት ነው። እስኪ ሪፍሬሽ ላድርገው እና ላሳያችሁ። ይኸው ከዚህ ላይ ቀንሶታል። እዚች ጋር ያለኝ 49 ሳንቲሙ እዚህ ዩኤስዲቲ ላይ ወደዚህ ዲፖሲት ዲፖሲት አደርግ ማለት ነው። ዲፖሲት ማድረግም ለምን እንደሚያስፈልጋችሁ በሌላ ቪዲዮ ሰራላችኋለሁ እና ኤክስተርናል ልግባና ልየው ይሄው እንደምታዩት ኤክስተርናል ላይ ገብቶልኛል ማለት ነው። ኤክስተርናል ዋሌቴ ላይ ገብቶልኛል 127 ሊ እና 3 ዶላር አካባቢ ገብቶልኛል ማለት ነው። አሁን ይሄን ደግሞ እንዴት ወደ ሌሎች ዋሌት ወደ ሌሎች ዋሌት እንደማወጣቸው ላሳያችሁ የግዴታ እናንተ እቺን ተረስት ዋሌት አያችሁታ ተረስት ዋሌት እና ባይናንስ ሊኖራችሁ ይገባል። ምክንያቱም ባይናንስ ላይ ባይናንስ አብዛኞቻችሁ ሰዎች ሊኖራችሁ ይችላል። ነገር ግን ባይናንስ ላይ የሚባለው ቶከን ባይናንስ ላይ ሊስት አልተደረገም። ምክንያቱም ቶከን ነው እንጂ ክሪፕቶ አይደለም። ለዚህ ነው ተረስት ዋሌት ወይ ተረስት ዋሌት እና እቺ ቢ ባይናንስ ሊኖራችሁ ይገባል ማለት ነው። አሁን እኔ ግን የማውጣው በቢትጌት እና በቢትጌት ነው የማውጣው። በቢትጌት ስላችሁ ደግሞ በዌብ ስሪ ማለት ነው ያው እኔ ተረስት ዋሌት ያልፈለግኩበት ምክንያት ወደፊት በቪዲዮ ሰራላችኋለሁ። ያሉ ከፈለጋችሁ በተረስት ዋሌት እያወጣው ያው ከዚህ በፊት በዚኛ ነው እና እንደገባው ወደ ወደ እንትኔ እንደገባ ወደ ቢትጌት እንደገባ እዚች ላይ ያው ቢትጌቲን ቬሪፋይ የሆነ ነው እና እሱ አይጠቅመኝም። ለምን ማለት ነው። እዚች ጋር ዌብ ስሪም እምትለዋለች አይደለ? ዌብ ስሪ እምትለዋለች እዚች ጋር እሷ ላይ አንዴ ክሊክ አደርጋለሁ። ያው ከዚህ በፊትም አሳያችኋለሁ ትራንዛክሽን አለ። እሱንም እንዴት ከዚህ በፊት እንዴት አውጥቼ እንደነበረ ማለት ነው። እንደምታዩት እዚሁ ጋር ቺሊ አለ፣ ሊቶከን የሚለው አለ። ሊቶከን እንዴት ላሳያችሁ ከዚህ በፊት እንዴት ያወጣሁትን ማለት ነው። አያችሁ፣ እዚህ ጋር ሪሲፍ ያደረጉ ያደረኩበትን ወደዚህ ሶስት ሊቶከን ወደ ሰባት ነጥብ ሀምሳ ሁለት ዩኤስዲቲ የምትሆን ሊቶከን አውጥቼ ነበር ወደዚህ ማለት ነው እና ለዚህ ነው የፈለግኩት እና በተረስት ዋሌት ከዚህ በኋላ እኔም በተረስት ዋሌት ነው የምጠቀመው። ተረስት ዋሌትን ካወረድኩት አልከፈትኩትም ለዚህ ነው እና እናንተ ግን ተረስት ዋሌትና የግዴታ ተረስት ዋሌትና ባይናንስ ሊኖራችሁ ይገባል። ባይናንስ ወሳኙ ነው። ተረስት ዋሌትም ደግሞ መቀበያ ነው እና ሊቶከን የሚለው ሌልግባ እና ይኸው እንደምታዩት ሊቶከን አለ፣ ቺሊ አለ። ኢሲ ደግሞ ይኸው እንደምታዩት ሊስት አልተደረገም፣ ገና ነው ሊስት የሚደረገው። አሁን ገብታችሁ ብታዩት ዚስ ቶከን ኢስ ኖት ነጭ ጋር ከላይ ያለችዋን ማለት ነው። እዚህ ጋር እዚህ ቶከን ኢስ ኖት የት ሊስት ይላል፣ እና ሊስት አልሆነም ነው። አሁን ወደ ሊግ ገብቼ ሪሲቭ ማድረግበትን ኮፒ ላድርግ እና ሪሲቭ ልበለው እና እሺ ኮፒ ላድርግ። አይታችኋል። ይሄው እንደምታዩት ነው፣ ዜሮ ዜሮ ነው ሊ ቶከኑ ማለት ነው። እና ሄጄ ከኤክስተርናል ዋሌቴ ላይ ልላክ እሺ ዊዝድራዋል ስለሆነ የማደርገው እኔ ዊዝድራዋል ልበለው ማለት ነው። እሺ ማክስ ልበለው እና ያለኝ ሙሉ ሞጣት ስለምፈልግ እዚች ጋር ኮፒ ያደረግኩትን የቺሊ እስቲ ቼክ ለማድረግ እሺ ቢኤፍ ስምንት ነው መጨረሻው፣ ይህም ቢኤፍ ስምንት ነው ያው እሺ ኮንፊርም ልበለው። እሺ ኮንፊርም። ያው እንደነገርኳችሁ ባይናንስ ባይናንስ ስላለው ቢኤንቢ ሊኖራችሁ ይገባል። ቢኤንቢ ማለት ነው ግዴታ ነው፣ ቢኤንቢ ሊኖራችሁ ግዴታ ነው። እሺ ኮንፊርም ልበለው። ኦኬ። እሺ ይኸው አውቶማቲካሊ ከዚህ ላይ ቀንሰውታል። እንደምታዩት ቀንሶታል ማለት ነው። አንዳንድ ሳንቲም የተጠቀመው ከኢንተርናል ዋሌት ወደ ኤክስተርናልም ሳሳልፍ አሳልፍ ከኢንተርናልም ወደ ኤክስተርናል ሳሳልፍ አሳልፍ ከኤክስተርናልም ወደ ቢትጌት ዌብ ስሪ ዋሌቴም ሳሳልፍ ያው ነው። አንዳንድ ሳንቲም የምቆጠረው ያን ያክል አያስፈልገንም ማለት ነው ቢኤንቢ ውስጥ። ሪፍሬሽ ላድርገው። ቡም ገብቶልኛል ማለት ነው። ያው እሺ እንደምታዩት እኔ ቀስ ብዬ ኤክስቼንጅ ላድርገው፣ ከዛ ወደ ባይናንስ ልኪው መሸጥ እችላለሁ ማለት ነው። እኔው እንደምታዩት ሶስት ዶላር አካባቢ ያለኝ ማለት ነው። እና ዊዝድሮ አደራረጉ ይሄ ነው። እና ወደዚህ እዚህ ልመለስና ላሳያችሁ ማሳያችሁ ነገር የናንተ እናንተ ጋር እቺ ሊቶ ከን የምትባለው ቁልፍ ነች። ያቺን ቁልፍ ደግሞ ለመክፈት አንሎክ ለማድረግ በቀጣይ ቪዲዮ መሰራላችኋለሁ። እንዴት አድርጋችሁ የምትገዙት ነገር አለ። ያቺ ነገር እንዴት ገዝታችሁ አንሎክ እንደምታደርጉ አሳያችኋለሁ። እና የሚያስፈልጋችሁ ነገር እንደነገርኳችሁ ባይናንስ እና ተረስት ዋሌት ግዴታ ያስፈልጋችኋል፣ ለዊዝድራው ማለት ነው። እነሱ ግድ ናቸው። እና ዊዝድራው ለማድረግ ደግሞ ወሳኙና ቁልፉ ነገር ግዴታ ግዴታ ሊቶከን የምትባለውን አንሎክ ለማድረግ አለባችሁ። የእናንተ ጋ አሁን ለምሳሌ ሊቶከን ላይ ከገባችሁ በኋላ እንዲህ ከገባችሁ በኋላ ትራንስፈር የምትለው ብትነኩ የትራንስፈር መብታችሁ የተፈቀደ አይደለም። ምክንያቱም አንሎክ አልተደረገም። እና የምትገዙት ነገር ስላለ ያን እንዴት እንደምትገዙ አገዛዙን የሚገዛ ነገር ስላለ ያን እንዴት አድርጋችሁ አንሎክ እንደምታደርጉ አሳያችኋለሁ እና እስከዛ ሰላም ቆዩልኝ። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። ያው እኔንም ማበረታታት አለባችሁ። ያው ይህ ነገር ደክሜበት ስለምሰራው፣ ሰብስክራይብ ማድረግ ደግሞ እንዳይረሳ ከምን ነገር በላይ ላይክም እና ሰላም ሁኑልኝ። ወዳችኋለሁ። ቻናሉ ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ መለቃጫ ሲኖር አዳዲስ ነገሮች እንዲደርሳችሁ ደግሞ ቪዲዮውን ምልክቱን ይቻላል።